አሰላሙ ዓለይኩም ወረህመቱላህ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች እንግዲህ አልሐምዱሊላ ለቤቴ አዲስ ኮናቸው፣ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱ። ይጠቅማቸዋል። ጠቃሚ ምክር ይዥላችሁ መጠጃ አለው። በተለይ አረቡ ሀገራት ላይ ላላችሁ ኢትዮጵያ ንንዥ ልግባ እያላችሁ ያላቸው ሴቶች ይህ ምክር ይጠቅማቸዋል።

ከድንሽ ሳጣ እሚወድሽ በጣም ነው የምወድሽ፣ አይ ሚስ ዩ ምናምን የሚል ቴክስት ነው። ምን እየተመከርሽ ናይ፣ መተሽን አድርጊ ዝቅ በይ ግድ የለሽም አያስፈልግሽም። አንቺ እዛ ሾፒንግ የምታረጊበት ብር እዚህ ሻይ ቡና ያስጨምርሻል። ከዛስ ትላንት ሽንት ቤት የቻልሽ የማዳምን ግልምጫ እየቻልሽ አንድ ቤት ታፍነሽ መቀመጥ እየቻልሽ የሰዎችን ንግግር የቻልሽ እያለ መብላት የተከለከልሽ ፍሪጅ የተቆለፈብሽ፣ ምናልባት ደግሞ ስትበይ በመብላትሽ ሲገላምጡ ሳት በይ ጨጓራሽን የታመምሽ አንቺ ሴት በነፃነት እስኩት በሻይ እየበላሽ መስራት አይከብድሽም። በፍጹም ነው አይከብድሽ። ለራስሽ ንገሪ፣ መቻልሽን ንገሪ፣ አቅምሽን ንገሪ፣ ብቻሽን መውሰን እንደምትችል ንገሪ። ጊዜው እንደሆነ ግን ወቂ። ይህንን ለማድረግ የመጨረሻው የመጀመሪያውም ነገር ጊዜ ነው። ወይ እዚህ ከዚያ ሀገር ለመሄድ ጊዜ አስቀምጠሻል? ለመምጣት ጊዜ ነው ወይ የአስራ ሁለት የአስራ አራት አመት ልጅ አይሄድም አይደለም በማለት አንቺ ሰላሳ አርባ አመት ካለፈ በኋላ መምጣት ልክ እንዳልሆነ እያወቅሽ ስህተት አትስሪ ነይ ስትመጪ ቅድም ያልኩሽ ነገሮች እንዳለ ማዘጋጀትሽን እንዳትረሽ ወደ ሀገርሽ ስትመጪ ምን ምን ማድረግ እንዳለብሽ ከሰው ምንም መጠበቅ እንደሌለብሽ ለምን አበባ ይዘው አልመጡ ለምን ሀጋ አላረጉ ለምን ፍቅር አልሰጡ እያንዳንዱ ነገር ምንም ከማንም አጠበቅ ስለሰጠሻቸው አይወዱሽም ይሄ የኔ መርህን ሰው በሰጠሽ ቁጥር መስጠትሽ የተቋረጠ ቀን መስጠት ያቆመች ወይ ደግሞ የሚሰጣትን ነገር የተከለከለች ሴት አትፈልግም። አንቺ ከአንቺ በላይ አንቺ መስጠት ነው የሚያስፈልግ እኔ በጣም የሚገርመኝን ነገር ልንጠ እስቲ አህያ እነት ሁልጊዜ ወደ ሄሮይ ለምትመጣ ቀንድ የላት ማለት ጉልበት ግን አለ። በጣም ነው የምንገለገልባት። ግንስ ለምንድነው ታዲያ መሬን ማንገለገለው ለምን ለምንድነው ነው ማንጋለበው? ለምንስ ነው ማናስለፋው? ቀንድ ስላላት አቅም ስለሌላት አይደለም። የሆነ ባውንደሪዋን ስታልፉ ወተቷን እንኳን ለመውሰድ በጣም በብዙ ተሻሸት በብዙ ፍቅር ምናምን ነው የምትሰጥ። ዝም ብላ አትሰጥም። አህያ ግን ሰጥታም ምስጋናም አታም። ስለዚህ በህይወታችን ውስጥ የውሳኔ ሰው መሆን አለብን። ቀንድ ሊኖረን ይገባል። ቀንድ ያስፈልገናል። የሆነ ነገር ላይ ልንዋጋ ይገባል። መከልከልን ካወቅን መከልከል መቻል አለ። ማንን ነው የምንከለክለው? የት ነው የምንከለክለው? ለምንድን ነው የምንከለክለው? በደም እናውቃለን። የከለከሉንን እንከለክላለን። በራሳችን ላይ አንደራደር። በእድሜሽ ላይ እንዳትቀልጅ። ሰላሳ አመት ሰላሳ አምስት አመት እኔ እንደውም ትዝ ይለኛል ሲሄድ አስራ ሰባት አመት ነው ያቸዋሉ። አይደለ ይሄ ዲፖ የሚባለው አሁን በጣም ብዙ ጊዜ ነገር ሳወራ የሚደነግጡ ሰዎች ይኖራሉ። እኔ ግን እናንተን ከጠቀምን ከማውራት ይዋላል። ዲፎጄ ላይ ያስደርገው ነበር የሶስት ወር በጣም አሁን ሳስበው ለካ እዛ ሄጄ ስለሚደርስብኝ ጥቃት ሳይሆን የሚያሳስበው ኤጀንሲውን ጠጣሬም እኔ ያንን ነገር ሉዝ አድርጌ የእነሱን የላኩትን ቪዛና ያወጡትን ለኤጀንሲ ገንዘብ ላለማጣት ኤጀንሲው ደግሞ ከሶስት ወር ቀደም ብሎ የሆነ ነገር ሀፕን ቢያደርግ ወደ ሀገር ቤት ከተመለስ በእኔ ቦታ በነፃ ሰው ስለሚቀይር፣ ያንን ላለማድረግ፣ ስለዚህ ሜንታሊ፣ ኢሞሽናሊ፣ ፊዚካሊ አቢዩዝ እንደረጋለን። እግዚአብሔር ጠበቀኝ። ለምሳሌ ፓርት አስቀምጥልኝ አለች ሴትዮዋ። እኔ መጠቀም አልችልም። ለምን በትክክል የወር አበባዊ መምጣት ስለቆመ፣ ለምን እንደቆመ እንኳን አላውቅም። አስወግታዊም በነበረው ዲፖ እንደሆነ ያወቁት ሀገር ቤት ስመለስ አላዩ ላይ አውርቻለሁ፣ ያልሰማችሁ እየደገሙ ሌሎችስ የሶስት ዓመት የአምስት ዓመት አስቀብረው የላኩ ከዛስ ጨርሰን መጣ። እግዚአብሔር ጠበቀን እንበል። መደፈርም አያጋጥሙሽ አብዩዙም ሳትደረጊ ሜንታሊሽም ሰላማዊ ሆኖ መጣሽ። ከዛ በኋላ ነገ ትዳር ስትጀምሪ በቀላሉ እንዳትወልጅ ምናልባት ኢትዮጵያ ውስጥ በሀያ ዘጠኝ በሰላሳ አመታዊ ያገባሽ ሴት ባገባች በአንደኛው አመት ልጅ ወልዳ አንቺ በሀያ ሰባት ሀያ ስድስት ላይ ማግበጠች እስከ ሰላሳ ቢል ይችላል። ድካም ውስጥ እኔ ጓደኛ አለችኝ፣ ሶስት አራት ጊዜ አፖርሽን ያደርጋት፣ ምክንያት ብላችሁ ከጠየቃችሁ ከአቅማችሁ በላይ ጉልበታችንን ስላጣ ሰውነታችን መቋቋም ስለማይችል እርግዝና መቆየት ከኛ ጋር እንዳይችል አፖርሽን እንዲያጋጥም። እንደው አንድ ሳይኮሎጂስት እያወራች ነበር ላይ ላይ ከኔ ጋራ ብዙ ጊዜ ትገባለች፣ እና እኔም አንድ ፋሚሊ እንደዚህ ያለች ብላለች። ሰባት ወር ብቻ ነው ፅንሱ መቆየት የሚችለው፣ ከዛ በሲኤስ ሰባተኛ ወር ላይ ነው እንድትወልድ የሚደረገው። ፅንሱ እየከበደ በመጣ ቁጥር መቆየት ስለማትችል፣ መውለድ በትክክለኛው መንገድ ስለማትችል፣ ይህንን ሁሉ ነው ያጣሉ። እኔ መታሰር በጣም ቀላል ናች። ታስረን ምናልባት ምንፈልጋቸውን ነገሮች እናያለን፣ መጻፍ እንችላለን፣ ሀሳባችንን አንሰረቅም። ትላንትና ግንባራችንን ስማ አቅፈው የሸኙን ቤተሰብ አሁን ስንመጣ በዶሮ ነው አቀባበል የሚያደርጉላቸው። ሦስት ቀን ጋር ምንም ነገር መናገር አትችልም። በቃ ሴሌብሪቲ እየተደረገ ነው፣ እንኳን ደህና መጣሽ ነው። ዘመድ ይመጣል፣ በቃ ሻንጣው እስኪከፈት በርሜል እስኪፈታ ሁሉም የድርሻውን ይይዛል። አራተኛ አምስተኛ ቀን ብሪን አምቶ እንዲህ ማድረግ እፈልጋለሁ ስትሉ ጀመራቸው ከአረብ ሀገር መጥቶት ችግረኛ ናቁ ተጨማሪ ደግሞ ዝቅታም እንዳትፈሩ እናንተ የአረብ ሀገር የማዳም ሽንት ቤት አጥረሽ ነው የማዳም ሽንት ቤት እኮ ከአንዳንዶቻችን ሳሎን እጅግ በጣም የተሻለ ምንም እኮ ነውር አይደለም ማዳም ሽንት ቤት ነውር አይደለም እኔ በጣም የሚገርመኝን አባባል ልንገራችሁ እኔ ምህረት ሽንት ቤት ስጸዳዳ አስር ብር ቢገባብኝ እጅን ላስር ብር አልከት አይፎን ቢገባብኝ ግን እከታለሁ ላስመጥጥ እችላለሁ እንደዛ ቫሊ ውስጥ ለምንድን ነው ዋጋ የከፈላችሁ ያለ ለተራ ነገር ነው ወርዝ ያረጋል ነገር የሚወድሽ በጣም ነው። ወድሽ አይሚስ ዩ ምናምን የሚል ቴክስት ነው። ምን እየተመከር አይ መተሽና አድርጌ ዝቅ በይ። ግድ የለሽም አያስፈልግሽም። አንቺ እዛ ሾፒንግ የምታረጊበት ብር እዚህ ሻይ ቡና ያስጨምርሻል። ከዛስ ትናንት ሽንት ቤት የቻልሽ የማዳምን ግልምጫ እየቻልሽ፣ አንድ ቤት ታፍነሽ መቀመጥ እየቻልሽ፣ የሰዎችን ንግግር እየቻልሽ እያለ መብላት የተከለከልሽ ፍሪጅ የተቆለፈች ምናልባት ደግሞ ስትበይ በመብላት ሲገላምጡ ምድር ሳትበይ ጨጓራሽ ላይታመምሽ አንቺ ሴት በነፃነት እስኩት በሻይ እየበላሽ መስራት ምሳሌ አይከብድም። በፍጹም ነው ማይከብድ ለራስሽ ንገሪ፣ መቻልሽን ንገሪ፣ አቅምሽን ንገሪ፣ ብቻሽን ውሰን እንደምትች ንገሪ። ጊዜው እንደሆነ ግን ወቅት ይህንን ለማድረግ የመጨረሻውም የመጀመሪያውም ነገር ጊዜ ነው ወይ ከዚህ ከዚህ ሀገር ለመሄድ ጊዜ አስቀምጠሻል ለመምጣት ጊዜው ነው ወይ? የአስራ ሁለት የአስራ አራት ዓመት ልጅ አይደለም አይደለ? ማለት አንቺ ሰላሳ አርባ ዓመት ካለፈ በኋላ መምጣት ልክ እንዳልሆነ እያወቅሽ ስህተት አትስሪ። ናይ ስትመጪ ቅድም ያልኩሽ ነገሮች እንዳ ለማዘጋጀትሽን እንዳትረሽ። ወደ ሀገርሽ ስትመጪ ምን ምን ማድረግ እንዳለብሽ፣ ከሰው ምንም መጠበቅ እንደሌለብሽ። ለምን አበባ ይዘው አልመጡም? ለምን ሀጋ አላረጉም? ለምን ፍቅር አልሰጡም? እያንዳንዱ ነገር ምን ከማንም አጠብቂ ስለሰጠሻቸው አይወድሽም። ይሄ የኔ መሪ ሰው በሰጠሽው ቁጥር መስጠትሽ የተቋረጠ ቀን መስጠት ያቆመች ደግሞ የሚሰጣትን ነገር የተከለከለች ሴት አትፈልግ። አንቺ ከአንቺ በላይ አንቺ መስጠት ነው የሚያስፈልገው። እኔ በጣም የሚገርመኝ ነገር ልንገር እስቲ አህያ ሁልጊዜ ወደ ሄሮይዝ ለምትመጣ ቀንድ ላትማል እንግዲህ በዚህ ቪዲዮ እንደተማራችሁበት ተስፋ አደርጋለሁ። ከዚህ በኋላ አልገባም እንደማትሉ ተስፋ አደርጋለሁ። ትማሩበታላችሁ ብዬ አስባለሁ። እንማርበታለን እና ኢትዮጵያ ለመግባት ከዚህ በኋላ ይህን ያክል ብር የለኝም ማለት ቀርቷል። እና ለእናንተ የሚያስብላችሁ ማንም የለምና ለራሳችሁ እራሳችሁ አስቡ። የዛሬው መልእክቴ ነው። አንድ ቪዲዮ ልጨምርላችሁ። እውቀቱን ይመስላል። በእውቀቱ ስዬ ምን ትመስኛለሽ? በጣም በርካታ ሰዎች ይሉኛል። ነገር ግን እኔ በእውቀቱን መስዬ ሳይሆን በእውቀቱ እኔን መስሎ ነው። ዛሬ ትምህርትም ስራም ስለሌለኝ የግልና የአካባቢ ንጽሕናዬን የምጠብቅበት ቀን ነው። እንቁልልጭ፣ ብዙ ልብስ አለኝ። እሳይ። የዕለቱ ዕቅዴ ልብስ ማጠብ፣ ምግብ መስራትና ቤት ማጽዳት ነበረ። ምግብ ተበላሽቶ ሲወድቅ በጣም ይደብረኛል። ለዛ ሁልጊዜ የምገዛው አስቤዛ ለአንድ ምግብ መስሪያነት የሚውል ብቻ ነው። ሁሌ ጃኬት አይሞቅሽም እንዴ? ጂኦግራፊ ተማሩ። እሺ ቁጭ ብላችሁ አጥኑ። ራሻ እንዴት ነው የአየር ንብረቱ የሚለውን እፈነግታችኋለሁ። እዚህ ቤት መግዛት ማስወትሮ በጣም እቃቸው ርካሽ ስለሆነ ነው። እዚህ ስትኖሩ በጣም የማትቀናጡ ከሆነ ላስቤዛ ሁለት ሺ አምስት መቶ ሩብል በሳምንት ይወጣል። እኔ ግን በጣም ከማይቀናጡት ሰዎች መሀል አይደለሁም። የገንዘብ አጠፋፍ ሁኔታ ሲያው ከጠላት የተቀበልኩት ነው ይመስለኝ። የሰው ልጅ ብቸኛው ጠላት ሰይጣን ነው። እሺ መጀመሪያ ያስገቧቸው ልብሶች አሰጣውና ቀጣ ያሉትን ልብሶች አስገባዋቸው። አንሶላ ለማጠብ ግን ጊዜ ስላልነበረኝ ወደ ሌላ ቀን አስተላለፍኩት። ሁለት ዓይነት ምግብ የመስራት እቅድ አልነበረኝም። ዶርሚ ውስጥ ያለችው ሊስ ታማለች፣ ለዛ ምግብ ላብስልላት። ለራሴ ደግሞ እንደተለመደው ፍርፍር በላው። እንደ አጋጣሚ ሆኖ ሰዓቱ ብዙ ተማሪዎች ምግብ የሚሰሩበት ስለነበረ ለተለያዩ በዓድ ሽታዎች ተጋልጬ ነበረ። ኢትዮጵያ ስመለስ ከፓስታና ከመኮሮኒ ቀጥሎ ፍርፍርን የማልበላቸው ምግቦች ዝርዝር ውስጥ አስቀምጨዋለሁ። እናንተ ኢትዮጵያ ስመለስ ግን ፀጉር ቤቶች ማስታወቂያ ስር ቢሉኝስ? አንዳንድ ጊዜ መጥፎ እይታ እንዳለኝ እረሳዋለሁ። ምግብ ሳጣጥም ደግሞ አምስቱም የስሜት ዋሶቼ መስራት አለባቸው። የታመመ ሰው ብዙ ስለማይበላ ከጓደኛ ላይ ምግብ ቀነስኩባት። አንዳንድ ጊዜ ሙያዬን እያሰብኩኝ ለሚያገባኝ ሰው በጣም መደሰትለታለሁ። አማርኛ ፊልም ላይ እንዳየሁት ከሆነ ፍቅር ማለት በምትወዱ ሰው ደስታ መደሰት ነው። አንድ ሰው አንድ የአበሻ ቀሚስ ብቻ ካለው እሱን እያጠበ በየበዓላቱ ቢለብሰው ችግር የለውም። ዋናው ንጹህ መሆኑ ነው። እኔ አንድ ሰው ነኝ። አንድ ሰው ደግሞ እኔ ነው። ገና የምግብ ዋስትናችን ያላስጠበቅን ህዝቦች ሆነን የሰዎች ልብስ መቀያየር የሚያሳስበን ከሆነ የምግብ ዋስትናችን አለመጠበቁ በዛው ይቀጥላል። የሚታጠቡ አንሶላዎቼን ሰብስቤ በፕላስቲክ ከረጢት ውስጥ ከተትኳቸው እንደዚህ ደፋ ቀና ስለ ራሴን ሳይ ጭንቅላቴ ውስጥ የሚመጣው ድምፅ እኔ አይን አለም አረጋ ካሳደገኝ ከአባት ቤቴ ጥጋብ ልቤ ንፍት አድርጎት መቻል ስላልቻልኩ የሚል ነው። የአባቴ ገንዘብ ጥሩ ነበር። በየሳምንቱ የሳምንቱ ሮብ ሮብ ዱር ምንጹ መሆኑን የሚያረጋግጡ ሰዎች ይመጣሉ። እኔ ቤቴን ያጸደውት ሰኞች ስለሆነ በጥንቃቄ እስከ ሮብ እንጠብቀዋለን። በየቀኑ ግን ምን ሳናረጋ አንወጣም። አልጋ ሳናነጥፍ አንወጣም። እቤታችሁ ያለ ድመት ወይ ውሻ ወይ የተለያየ የቤት እንስሳ የሚተኛበትን ቦታ ያስተካክል። ቸኩዬ ከቤት መውጣት ሲኖርብኝ አንሱ ላይ ያለ ያለችውን ድመት ሳያት እሷ ላለመሆን አነጥፋለሁ። ይህን ሁሉ ነገር አድርጌ ስጨርስ ከምሽቱ አምስት ሰዓት ሆኖ ነበረ። ኮበዜኔ ቆንጆ ጨሪው ዶርም ሜቴን የያዛት ጉንፋን ስለነበረ ሻያ ፈላን እና ሻዮች አውርተን ተኛን። እንደናደሩ ዛሬ ለአስራ ሶስት ሰዓት ነው የምሰራው። ትናንትና ማታ ወደ ቤቴ ከምሽቱ ስድስት ሰዓት ነው የገባሁት። አንዳንድ ነገሮችን ሳደርግ ደግሞ ከሌሊቱ ስምንት ሰዓት ነው የተኛሁት። ለአስራ ሶስት ሰዓት ስራ ብቁ አይደለውም። ቢያንስ ደክሞኝም ሳይደክመኝም አምራለሁ። በሱ ነው ምጽናናው። የዛሬውን ስራ ከመግባቴ በፊት የሚያስጨንቀኝ ነገር ነገም ወደ ስራ እንደምገባ አሳስበው ነው። እኔን ከሰው በታች ያደረጉኝ የአይኖቼ ማማር ነው። እንደዚህ የሚያምር አይንሽ ብዙ ሰዓት አልተኛውም ብል ማን ያምናል? ማንም። በርካታ ሰዎች ባይሆኑም አንዳንድ ሰዎች ምን እንደዚህ ያለ ፋሻል ለየትኛው ኑሮ የሚሉኝ ሰዎች አልጠፉም። በወጣትነት ያርፌ አርፌ አርፌ ከዛ ሳረጅም ላደርግ ነው ስራ እግዚአብሔር ቢፈቅድ ወጣትነታችሁ ላይ በደንብ ሰርታችሁ ለመጦሪያችሁ ካስቀመጣችሁ ለመቄዶኒያ እንደማዋጣት በሉት። ደግሞ መቄዶኒያ የነበረ ሰው በሙሉ በወጣትነቱ ሰነፍ ነው አለች እንዳትሉ። ጠንቅቃችሁ ታውቃላችሁ ምን እንዳልኩኝ። ስሩና ለመጦሪያችሁ አስቀምጡ። ደግሞ ብዙ ማለቁሳችሁ የያገራችንን ነገር አውቀዋለሁ። እግዚአብሔር ይርዳችሁ፣ እግዚአብሔር ይጠብቃችሁ። ታክሲ አደቃ ይጠራልኝ። እግዚአብሔር ይስጠው። ደህና ደሩ። ቻው ሁ